ሰላም ጤና ይስጥልኝ ውድ የልግዳ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ወደ ጨዋታ ይመለሳል ማለት ነው። 28ኛ የእንግሊዝ ፕሪሚየር ሊግ 9 ሰዓት ተኩል ሲል ጅማሮን ሲያደርግ የኑኖ ሳንቶሱ ኖቲንጋም ፎረስ ከፔፕ ጋርዲዮላው ማንቸስተር ሲቲ ጋር ጨዋታቸውን ዘጠኝ ተኩል ሲል የሚያደርጉ ይሆናል ማለት ነው። ባለፈው በመጀመሪያው ዙር ሁለቱ ክለቦች ተገናኝተው ማንቸስተር ሲቲ እንዳሸነፈ ይታወቃል። ዛሬ በተለይም ሁለቱ ክለቦች በደረጃ ሰንጠረዡ ማለት ነው ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ኖቲንጋም ፎረስት 48 ነጥቦችን በመሰብሰብ ማንችስተር ሲቲ ደግሞ 47 ነጥቦችን በመሰብሰብ አንገት ለአንገት ተያይዘው ሶስተኛና አራተኛ ደረጃ ላይ ነው የሚገኙት። ዛሬ ኖቲንጋም ፎረስት የሚያሸንፍ ከሆነ ነጥቡን የሚያሰፋበት፣ እንዲሁም ሲቲ ደግሞ የሚያሸንፍ ከሆነ ሶስተኛ ደረጃን ኖቲንጋም ፎረስት እየ የሚረከብበት ሁኔታዎች ይፈጠራሉ ማለት ነው። በተለይም ዘንድሮ ኖቲንጋም ፎረስት በኑኖ ሳንቶስ አሰልጣኝነት እንግዲህ ጥሩ ውጤት እያስመዘገበ የሚገኝ ክለብ ነው። ማንችስተር ሲቲም እንግዲህ መጀመሪያ ላይ በጣም የወረደ እንቅስቃሴ እያስመለከተን ነበረ። አሁን ግን በተወሰነ መልኩም ቢሆን መነቃቃት ላይ የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። ስለዚህ ጨዋታው ዘጠኝ ሰዓት ተኩል ሲል ጅማረውን እያደርጋል ውጤት ውስጥ ምን አይነት ውጤት ይመዘግባል የሚለውን አብረን ምንመለከት ይሆናል ማለት ነው። ሌላው አስራ ሁለት ሰዓት ላይ በሊጉ አናት ተቆናጡ ለዋንጫ ግስጋሴ እያደረገ የሚገኘውን ሊቨርፑልና እንዲሁም ደግሞ ወራጅ ቀጠና ውስጥ እየዳከረ የሚገኘውን አዲስ አዳጋውን ሳውዝሃምተንን የሚያገናኘው ጨዋታ ይጠበቃል ማለት ነው። ባለፈው በመጀመሪያው ዙር ሁለቱ ቡድኖች ተገናኝተው ሊቨርፑል ተፈትኖ ሁለት ለአንድ እንዳሸነፈው አይዘነጋም። ዛሬ እንግዲህ ሊቨርፑል በተለይም ባለፈው ሳምንት ፒኤስጂ ሜዳ ድረስ ሂዶ በቻምፒዮንስ ሊግ በጨዋታ ተበልጦም ቢሆን ፒኤስጂን አንድ ለባዶ አሸንፉ መምጣቱ ደግሞ በተለይም ለዛሬው ጨዋታ እየተሻለ የአሸናፊነት ስነ ልቦና ላይ ሆኖ የሚያደርገው ጨዋታ በመሆኑ እንግዲህ በቀላሉ ሊያሸንፍ ይችላል ተብሎ ይጠበቃል። ሌላው ሳውዝአምተን እንግዲህ የወራጅ ቀጠና መጨረሻ ላይ ነው የሚገኘው። በተለይም ከወራጅ ቀጠናው ለመውጣትና በመጣበት ዓመት ወደታችን ላለመውረድ ዛሬ ከሊቨርፑል ጋር ብርቱ ፉክክር ያደርጋል ተብሎ ይጠበቃል ማለት ነው። ሌላው ብራይትን ከፉልሃም የሚያገናኘው ጨዋታም የሚጠበቅ ጨዋታ ነው ማለት ነው። ሌላኛው ደግሞ ክርስቲያል ፓላስን ከኢፕሰን ታውን ከአዲስ አዳጊው ኢፕሰን ታውን የሚያገናኘው ጨዋታም ይጠበቃል ማለት ነው። ክርስቲያል ፓላስ በዘንድሮ ዓመት ጥሩ ጊዜ እያሳለፈ ይገኛል። በተቃራኒ ኢፕስዊች ታውን ደግሞ በመጣበት ዓመት እሱም ውራጅ ቀጠና ውስጥ እየዳከረ የሚገኘው ሌላው ሁለተኛው ክለብ ነው ማለት ነው። ሌላው ሁለት ሰዓት ተኩል ሲል ቢትፎርድን ከአስቶን ቪላ የሚያገናኘው ጨዋታም ይጠበቃል ማለት ነው። አምስት ሰዓት ሲል ደግሞ ወልቭስን ከኤቨርተን ይሄም የሚያገናኝ ጨዋታ ነው ማለት ነው። ወልቭስ ከወራጅ ቀጠናው አንድ ደረጃ ከፍ ብሎ ሲገኝ በተለይም አሰልጣኙን የቀድሞ አሰልጣኙን መቀየር የቻለው ኤቨርተን ጥሩ መነቃቃት ላይ ሆኖ የሚያደርገው ጨዋታ በሆኑ ይህም የሚጠበቅ ጨዋታ ነው ማለት ነው። መራግብሩ ነገም ሲቃጥል እንግዲህ የሳምንቱ ታላቅ ጨዋታ አንድ ሰዓት ተኩል ሲል ማንችስተር ዩናይትድን ከአርሰናል የሚያገናኘው ጨዋታ ይጠበቃል ማለት ነው። በመጀመሪያው ዙር ሁለቱ ቡድኖች በኤምሬትስ ተገናኝተው እንግዲህ አርሰናል ሁለት ለባዶ እንዳሸነፈ ይታወቃል ማለት ነው። ሁለቱ የአርሰናል ተከላካዮች እንግዲህ ባስቆጠሩት ግብ ማንችስተር ዩናይትድን ሁለት ለባዶ እንዳሸነፈ ይታወቃል ማለት ነው። በተለይም ሁለቱ ክለቦች በዚህ ውድድር ዓመት እያስመዘገቡ ያለው ውጤት ተቃራኒ ቢሆንም እንኳ አርሰናል ከቅርብ ጊዜ በተለይም ባለፈው ፕሪሚየር ሊግ ሁለት ተከታታይ ጨዋታዎች ላይ መጀመሪያ ከዌስትሃም ጋር ያደረገውን ጨዋታ አንድ ለባህሉ እንዲሁም ደግሞ ቀጥሎ ኖቲንጋም ፎረስት ጋር ያደረገውን ጨዋታ ዜሮ ለዜሮ የተለያየበትን ሁኔታ ተመልክተናል ማለት ነው። ባለፉት ሁለት ጨዋታዎች እንግዲህ ማሸነፍ ያልቻለው አርሰናል እንዲሁም ደግሞ በውድድር ዓመቱ ደግሞ ደካማ እንቅስቃሴ በተለይ በኦርትራፎርድ ደካማ እንቅስቃሴ እያደረገ የሚገኘው ማንችስተር ዩናይትድ ነገ እርስ በርስ የሚያደርጉ ጨዋታ ይጠበቃል ማለት ነው። በማንችስተር ዩናይትድ በኩል በርካታ ተጫዋቾች ጉዳት ላይ ሲገኙ ማርቲኔዝ፣ አማድሾ፣ ማውንት፣ ማይኖ፣ ባይንደር፣ ኢቫንስ፣ ማጉዌር እንዲሁም ደግሞ ኡጋርቴ አጠራጣሪ ሁኔታ ውስጥ በተለይ ሁለቱም ማጉየርና ኡጋርቴ አጠራጣሪ ነገ ይሰለፋሉ አይሰለፍም የሚለው አጠራጣሪ የሆነበት ሁኔታ እንመለከታለን ማለት ነው። በአርሰናል በኩል ደግሞ ስንመለከት በተለይም የአጥቂ ስፍራ ተጫዋቾች ጀሱስ፣ ማርቲኔሊ፣ ሳካና እንዲሁም ደግሞ ሃቨርትዝ ጉዳት ላይ ነው የሚገኙት። እንግዲህ የአርሰናል የአጥቂ ስፍራ ድርቀት ላይ ነው ያሉት። ሆኖም ግን ባለፈው ሳምንት በቴ በተለይም በሻምፒዮንስ ሊግ ኔዘርላንድስ ፒኤስቪ ጋር ሄዱ ሰባት ጎሎችን አስቆጥሮ እንግዲህ ተመልሷል። ነገስ ምን አይነት ውጤት ያስመዘግብ ይሆን የሚለውን አብረን ምን ይሆናል ማለት ነው። ሌላው ቶትናምን ከበርንማውዝ የሚያገናኘው ጨዋታም ጥልቅ ጨዋታ ነው። በተለይም በዚህ ውድድር አመት ቶትናም እጅግ እየተፈተነ ይገኛል። በፕሪሚር ሊጉም እንዲሁም ደግሞ በአውሮፓ ሊግም እየተፈተነ ይገኛል ማለት ነው። በተለይም በሐሙስ ዕለት በተደረገው የአውሮፓ ሊግ ጨዋታም አንድ ለባዶ ከሜዳ ውጪ እንደተሸነፈ ይታወቃል ማለት ነው። በርንማውዝ ደግሞ በተቃራኒው ጥሩ የውድድር አመት እያሳለፈ የሚገኝ ክለብ ነው። ስለዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል ማለት ነው። ሌላው ቸልሲን ከሌስተር ሲቲ የሚያገናኘው ጨዋታም ይጠበቃል ማለት ነው። ቸልሲ በተለይም እንግዲህ በዘንድሮ ዓመት ጥሩ ግስጋሴ እያደረገ ባልተጠበቀ ሁኔታ ደግሞ ነጥብ የጥልበትን ሁኔታዎች እያየን እንመለከታለን ማለት ነው። ሌስተር ሲቲ ደግሞ ለአለመውረድ በተለይም የቀድሞ አሰልጣኛቸውን አሰናብተው ቫኒስትሮይን አሰልጣኝ አድርገው ከቀጠሩ በኋላ የተወሰኑ ሶስት ጨዋታዎችን ካሸነፉ በኋላ ከዛ በኋላ በተለይም እየተንገዳገዱ የሚገኙት ሌስተር ሲቲዎች ከቼልሲ ጋር የሚያደርጉት ጨዋታም ይጠበቃል ማለት ነው። ሌላው ዌስትሃምን ከኒውካስትል ዩናይትድ የሚያገናኙ ጨዋታም ይጠበቃል ማለት ነው። እንግዲህ ዌስትሃምም በተለይም እንግዲህ በዘንድሮ ዓመት የተሻለ ውጤት እያስመዘገበ የሚገኝ ክለብ ነው። ግን ደግሞ ወጥ በሆነ የጨዋታ ሁኔታ ውጤቶችን እያስመዘገበ አይሆንም ማለት ነው። አንዴ ጥሩ የሚሆንበት፣ አንዴ ደግሞ እየወረደ የሚሆንበትን ሁኔታ እየተመለከትን እንገኛለን ማለት ነው። ዌስታም ደግሞ አዲስ አሰልጣኝ ከሾመ በኋላ ጥሩ መነቃቃት ላይ የሚገኝ ክለብ ነው ማለት ነው። ስለዚህ የእንግሊዝ ፕሪሚየር ሊግን እንግዲህ እስከ 27ተኛ ሳምንት ድረስ ያለውን የደረጃ ሰንጠሬ ስንመለከት ሊቨርፑል 6 67 ነጥቦችን በመሰብሰብ አንደኛ ደረጃ ላይ ሲቀመጥ አርሰናል 5 54 ነጥቦችን በመሰብሰብ ሁለተኛ ነው። ኖቲንግሃም ፎረስት 48፣ ማንቸስተር ሲቲ 47፣ ቼልሲ 46 ነጥቦችን በመሰብሰብ እንግዲህ በተከታታይ የደረጃ ሰንጠረዡን ማያስችለው ማለት ነው። ማንችስተር ዩናይትድ 33 ነጥብ በመሰብሰብ 14ኛ ደረጃ ላይ ይገኛል። የወራጅ ቀጠናውን ስንመለከት ሳውዝ አምተል፣ ሌስተር ሲቲና ኤፕሰን ታውን ወራጅ ቀጠና ውስጥ የሚገኙ ሶስቱ ክለቦች ናቸው። ማለት ነው እንግዲህ ዛሬ እና ነገ ከሚደረጉ 28ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በኋላ የደረጃ ለውጦች በአዲስ እናያለን ወይ የሌለውን አብረን ምና ይሆናል ማለት ነው።